ግሬፍጋርድ ቢ ዊዝ ዩ ታንክስ አንቱ አወር ጋርድ። ቤተክርስቲያን ሁልጊዜም ችግር አይለያትም እና ቤታችሁን፣ ሀገራችሁን እና ቤተክርስቲያናችሁን ትታችሁ እንዳትሄዱ ቢቸግራችሁም ወደ ሀገራችሁ ተመልሱ ብለው ምክር ሰጥተውን ነበረ። ያን ተቀብዬ ነው እስካሁን የመጠብቀው የሳቸው ምክር እዛ። አሁን እንግዲህ የካሪቢያን እና የላቲን አሜሪካ ነው የሚባለው። ብዙዎቻችን ደግሞ ጃማይካ ነው የምንለውና እንደውስ ምን የት የት ያሉ ናቸው። እዛ አካባቢ ከእኛ ድክመት ምንም ልናረካቸው አልቻልንም። ይህ ነው ከሄድኩም ጀምሮ ያ ባካቸው ሰዎቹ እንደተጠሙ እንደተራቡ ነው ያሉ። ምንም አላደረግንም። ረዳት ይሰጠኝ ያልኩ ነው እንጂ ስለ ራሴ ምንም አንድ ቀን ደሞዝ ይጨመርልኝ ተቸገርኩ፣ ደግሞ ቅያሬ ይደረግ ቢ ጠይቅም አላውቅም። እንደሱ ግን አልረኩም፣ አሁንም ቢሆን አባታችን እንግዲህ ለቅዱስ ሲኖዶስ ምላተ ጉባኤ ሲመጡ በተለይ እዛ ቦታ ላይ ቅዱስ ሲኖዶስ ትኩረት እንዲሰጠው ቅዱስ ሲኖዶስ ምን ምላሽ ሰጥቶ ያውቃል እንደው ይህን ረጅም አመት እዛ እንደመቆየቱ ግን እስካሁን ተስፋ አልቆርጠንም በየሶስት ወር ትንሽ ትምህርት እየሰጠን በየሶስት ወር ጥምቀት እናደርጋለን አንዳንድ ጊዜም አምሳ ምናመጣ ጠምቃል በሶስት ወር አንዳንድ ጊዜም አርባ ምንዚቅ እያል አልቀለም እንግዲህ እዛ ቦታ ላይ ኢትዮጵያውያን ከሌሉ ለሀገሩ ተወላጆች የኦርቶዶክስ ቤተክርስቲያን የክርስትና ትምህርት እንዲሰጥ እንዲማሩ ተብሎ ነው። እንግዲህ ቅዱስ ሲኖዶስ ያን ጊዜ እርሶን ወደዛ ቦታ የላከው የሁለት መነኮሳት ከቅዱስ ስላሴ ወስጄ አንዱ በሀገር ስብከቱ አስተዳዳሪው ነው። 12 ዓመት በነጻ አለደሞዝ ያገለግላል። ምንም ደሞዝ አልተመደበ በየት የለም። በቃ እርስዎ ባሉበት በትሪኒዳድ በአጠቃላይ ነው በካሪቢያን እና የላቲን አሜሪካ

ጭማሬም አልጠየቁም። አላመለከትኩም አላመለከትኩ አመስግኘ ያው እግዚአብሔር ይጠበቀኝ በቀን በዚህ ሁሉ አገልጋይ ይጨመርልኝ ረዳት ነው ብዬ ደሞዛ እንደሰኝ አልጠየቁም። ጋድ ክሬት ማን ዊት ኖሌጅ፣ ዊዝደም፣ አንደርስታንዲንግ፣ ሪስፖንሲቢሊቲ አቶሪቲ ኦልዚስ አንድ ዋት ላክ በስድስት መቶ ብሎ ነው ያገለገልኩት። እሱ ምንም አልጎዳኝም። ምንም አልተቸገርኩም። ችግሩ ሰው ስራው ተጎዳ በማለት ካሰው ነ በስተቀር ይኸው ያው ነው። ጳውሎስ የጻፍኩላቸው በእንግሊዝኛ ነው ለ የዛሬ 23 ዓመት ነው እንግዲህ ረዳት ይላክልኝ ደክም ያለው እንግዲህ ስራው እንዳይጓደል ብዙ መስዋዕትነት የተከፈለ ሰው ሆነ። በእኔ ጊዜ እንዳይዘጋ ባካች ያን ነው እንጂ የሌላ ነገር አላደርጉም። ተቀብለውኛል። ፍጻሜውን ያሳምረው እየጠበቁ ነው። እንግዲህ በጵጵስና እንግዲህ 32 ዓመት ሲያገለግሉ ቀይሩኝ አላሉ። እንደዛ ቦታ ጸንተው እንዲያገለግሉ፣ በአቶን ጠብቀው እንዲያገለግሉ ማለት እንደው ያደረጉ ምንድን ነው? ሞት ነው የሚለየኝ ከእንግዲህ ወዲህ አልሄድም። እነሱም ለምን ትተህ አትመጣም? በዚህ ምለ ትትህ አትመጣ። አገሬ ነው እንዴት ብዬ ትቼ እመጣለሁ? ሰው ሳይተካ ሰውም ቢተካም አልመጣም። እነሱን ትቼ አልመጣም። እዚያው ነው አብሬ መሞት ነው የሚለየ ብዬ ቃል ገብቻ ያላቸዋል። ዜ ነው እንግዲህ እነሱ ፍቅር የእነሱ ችግር ነው። ያው እዚያ ስራ ያዘን እንጂ ሰራተኛ፣ አስተማሪ፣ ምጣ፣ ቦታ ምንም አልተቃና አልተጠቀሙ። ያህን ብቻ ነው ያለው። አሁንም ቢሆን ፍቅራቸው ነው ያሰረኝ። ያለ ነገር የለ።